ሰላም ሰላም ጤና ይስጥልኝ። ውድ የኢንፎ ቴመንት የዩቱብ ቻናል ቤተሰብ እኔ ፋሲል ነኝ። እንኳን ደህና መጣችሁ ወደዚህ ቻናል። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ከዲቪ 2027 ጋር በተያያዘ አንድ አራት የሚያክሉ ቪዲዮዎችን ከሰራሁኝ በኋላ በመካከል ደግሞ ሌሎች ቪዲዮዎችን ነው ስሰራ የነበረው። ሆኖም ግን አሁን አዳዲስ የወጡ መረጃዎችን በተለይ ደግሞ ከዲቪ 2027 ጋር የወጡ መረጃዎችን በተመለከተ ዛሬም አዲስ ነገር ይዤላችሁ መጥቻለሁ ማለት ነው። እንደምታውቁት እንግዲህ ሁላችንም በጉጉት ስንጠብቀው የነበረው የዲቪ 2027 ማመልከቻ ጊዜ ከጥቅምት መጀመሪያዎቹ እስከ ኅዳር መጀመሪያዎቹ ድረስ ይሆናል ተብሎ ሲጠበቅ እንደነበረ ሆኖም ግን ዲፓርትመንት ኦፍ ስቴት ወይም ደግሞ የዚህ ቆንስላ ጽሕፈት ቤቱ ምንም አይነት መረጃ እስካሁን እንዳልሰጠ ይታወቃል። ሆኖም ግን በርካታ የሆኑ የዩቲዩብ ቻናሎች እና አንዳንድ የሆኑ የሚዲያ እንግዲህ አጋሮች ይህን የዲቪ ማመልከቻ ጊዜ ከጥቅምት 16 ጀምሮ ኤፌክቲቭ ይሆናል ተብሎ ነበረ። ሆኖም ግን ምንም አይነት መግለጫ እስከዛም ድረስ አልተሰጠም። ስለዚህ አሁን ሮብለት ባወጣው የዲፓርትመንት ኦፍ ስቴት ሮብለት ባወጣው እንግዲህ አዲስ መግለጫ ይህንን የዲቪ 2027 ማመልከት የሚቻልበትን ጊዜ በሰፊው የምንገልጽበት ጊዜ በቅርቡ ይመጣል ብለዋል። ወይም ደግሞ በመጪዎቹ ወራት በዋይድሊ ወይም ደግሞ በመላው ዓለም ዲቪ መሙላት የሚቻልበትን ጊዜ እንገልጻለን ብሏል። እንግዲህ እስከዛ ድረስ ምንም አይነት ነገር አልተገለጸም። እንደምታውቁት ከዚህም በፊት በነበሩት አመታት የሚታወቀው ከጥቅምት መጀመሪያዎቹ እስከ ህዳር መጀመሪያዎቹ ነበር። እንግዲህ የተለያዩ አይነት በአመታት ውስጥ ዲቪ የሚገለጽበት ወይም ደግሞ ዲቪ መሙላት የሚቻልባቸው ጊዜያት ከጥቅምት መጀመሪያዎቹ እስከ ህዳር መጀመሪያዎቹ ይሆናል። ከዛ በኋላ ደግሞ ውጤት ማወቂያ ደግሞ በግንቦት ወር መጀመሪያዎቹ አካባቢ ነው። እንግዲህ እንደሚታወቀው አሁን ግን ባጋጠሙት አንዳንድ ያልተስተካከሉ ጉዳዮች አማካኝነት የዲቪ 2027 እንግዲህ የመሙላት የሚቻልበት ጊዜ እስካሁን እንዳልታወቀና እስካሁን ምንም አይነት ይፋዊ መግለጫ እንዳልተሰጠ ነው ይኸው ቢሮ እየገለጸ የሚገኘው። ሮብለት በሰጠው መግለጫም ደግሞ እስካሁን ምንም አይነት መግለጫ አልሰጠሁም። ምንም አይነት ይፋዊ የሆነ ቀን አልገለጽኩም። አሁንም በቅርብ ጊዜ ባሉት ወይም ደግሞ በመጫዎቹ ወራት ውስጥ ይሄንን ይፋ የሆነ መግለጫ እንሰጣለን። እስከዛ ድረስ ትግስት እንዲኖራችሁ፣ እንደዚሁም ደግሞ ይሄንን ጊዜ ለማወቅ ደግሞ ብቸኛና ትክክለኛ የሆነውን ኦፊሻል የሆነውን ዌብሳይታችንን ሁልጊዜ መከታተላችሁን እንዳትረሱ የሚል መግለጫ ነው። እንግዲህ አጭር የሆነ ነገር ነው የተናገሩት። ምንም አይነት ምክንያት ወይም ደግሞ ለዚህ ምክንያት የሆኑ ነገሮችን ወይም መንስኤ የሆኑ ነገሮችን እስካሁን በይፋ የገለጹት ነገር የለም። ሆኖም ግን እንደሚታወቀው ከዲቪ 2026 ጋር በተገናኘ ያሉትን የውጤት ማወቂያዎች ከዛ በኋላ ደግሞ ያሉትን ፕሮሰሶች አሁን እየተገበሩ ያሉበት ሰዓት ነው የሚገኘው። እንግዲህ ከነዛ ጋር መጓተት ጋር የተያዘም ይሁን ወይም ደግሞ በሌላ ምክንያት ዲቪ 2027 እንግዲህ መሙያ የሚባለው ሲጠበቅ የነበረው ቀን አልተሳካ ማለት ነው። ስለዚህ ብዙ ሚዲያዎች እና ብዙ የዩቲዩብ ቻናሎች ጥቅምት 16 ይጀምራል ብለው ሲናገሩ የነበሩት እንግዲህ የዲቪ መሙላት የሚጀመርበት ቀን ምንም አይነት ይፋዊ መግለጫ አልተሰጠም ማለት ነው። አሁን በተሰጠው ደግሞ አዲስ ማብራሪያ አሁንም በሚቀጥሉት አሁንም በሚቀጥሉት ወራት ውስጥ እነዚህ ነገሮች ይፋ እናደርጋለን፣ እንገልጻለን፣ እስከዛ ድረስ በትዕግስት ጠብቁ ሲሉ ገልጸዋል ማለት ነው። ለማንኛውም ግን በየትኛውም አይነት ሁኔታ ዲቪ ደርሷል ወይም ደግሞ የዲቪ መሙያ ቀን ነው ወይም ደግሞ እኛን ሞላላችኋለን ይሄ ነው በሚሉ አጭበርባሪዎች እንዳትታለሉ፣ አሁንም ይሄ ዲፓርትመንት ኦፍ ስቴት በጣም በጣም በጥብቅ አሳስቧል። እንደዚሁም ደግሞ ከዚህ ጋር በተያያዘ እና አዳዲስ ካሉት አሰራሮች ጋር በተያያዘ እኛ እንሞላላቸዋለን እኛ እንደዚህ እናደርግላቸዋለን በሚል ገንዘባችሁን እንዳትበሉ አሁንም በጣም ትልቅ ማስጠንቀቂያ ነው የሰጠው። ስለዚህ አሁንም በአገራችን ውስጥ ዲቪ ለመሙላት የተዘጋጃችሁ በሙሉ ሁላችሁም በነዚህ ጉዳዮች ላይ በጣም ጥንቃቄ ማድረግ አለባችሁ። ሌላው ነገር እንግዲህ ዲፓርትመንት ኦፍ ስቴት እንዳስታወቀው፣ የቆንስላ ጽህፈት ቤቱ እንዳስታወቀው እንግዲህ ያው ከዚህ አመት ወይም ደግሞ ከዚህ የዲቪ 2027 ጀምሮ አንድ ዶላር ክፍያ ይኖራል ለማመልከት ወይም ሬጅስተር ለማድረግ ማለት ነው። ሆኖም ይሄ ሬጅስተር የሚደረግበት ወይም ደግሞ የሚከፈልበት አንድ ዶላር የሚከፈለው በትክክለኛ ዌብሳይት ላይ ነው። እንግዲህ እዛ ላይ መታወቅ ያለበት ከዛ ውጭ የሚደረጉ የክፍያ አይነቶች ምንም ተቀባይነት እንደሌላቸውም ገልጿል። ስለዚህ በኢንተርናሽናል ካርዶችም ሆነ በየትኞቹ አይነት ሲስተሞችም ቢሆን ያ ነገር ግን ተያይዞ መቅረብ ያለበት ነገር እንደሆነና በትክክለኛው ይህ የዲፓርትመንት ኦፍ ስቴት በሚያዘው መንገድ መሰረት ብቻ ክፍያው መፈጸም እንደሚገባውም ጠቅሷል። ሌላው ነገር ከዚህ ጋር እንግዲህ አብሮ ተያይዘው እየመጡ ያሉት ዜናዎች እንደሚገልጹት፣ ከዚህም በፊት የነበሩት ማስጠንቀቂያዎችም እንደሚናገሩት ሁልጊዜም ጊዜም ቢሆን ዲቪ ለመሙላት ስትዘጋጁ ትክክለኛ ማንነታቸውን ትክክለኛ ደግሞ እያንዳንዱን ኢንፎርሜሽናችሁን ምንም አይነት ነገር መደበቅ እንደማይጠበቅባችሁ ወይም እንደሌለባችሁ፣ ከዚህም በተጨማሪ ደግሞ በተለይ በተለይ ደግሞ ዲቪ ፕሮግራም ላይ ለመሙላት የተዘጋጃችሁ ሁላችሁም የቤተሰብ አጋሮች ወይም ደግሞ ሌሎችም ልጆችም ካሏችሁ እንደዚሁም ደግሞ የቤተሰብ አጋሮች ካሏችሁ በትክክል መሙላት ያለባችሁ የዲቪ መሙያችሁ ቀን እንጂ ከዛ በኋላ በሚመጡ አይነት ፎርሞች ላይ እንዳልሆንም፣ እንግዲህ ከዚህም በፊት ማሳሰቢያ እየተሰጠ ነው። አሁንም ቢሆን እየተሰጠ ያለው ማሳሰቢያ ይሄ ነው። ስለዚህ ማንነታችሁን የሚገልጹ ነገሮችን በሙሉ ማቅረባችሁን፣ እንደዚሁም ደግሞ በዲቪ መሙያው ሰነድ ላይ እያንዳንዱን ነገራችሁን በትክክልና በግልጽ ማስቀመጥ እንደሚኖርባችሁ እንግዲህ ያው ማብራሪያ ተሰጥቶበታል፣ እንደዚሁ ማሳሰቢያ ተሰጥቷል ማለት ነው። ለማንኛውም እንግዲህ ይሄንን አጭር ቪዲዮ ይዤላችሁ የቀረብኩት እንግዲህ የዲቪ 2027ን ቀን በተመለከተ ምንም አይነት የተሰጠ ይፋዊ መግለጫ አልነበረም። እስካሁንም ሲጠበቅ ነበረ። እንግዲህ እንዳልኳችሁ ሮብለት በተሰጠው የዲፓርትመንት ኦፍ ስቴቱ እንግዲህ በሰጠው መግለጫ ደግሞ በመጪዎቹ ወራት ውስጥ ይህንን ቀን ይፋ እናደርጋለን እስከዛው ድረስ በትዕግስት እንድጠብቁ፣ እንደዚሁም ደግሞ ትክክለኛውና ኦፊሻል የሆነውን ዌብሳይት እንድትከታተሉ የሚል ማሳሰቢያ ሰጥተዋል። ስለዚህ ዲቪ ፕሮግራም ዶት ስቴት ዶት ጂኦቪ የተባለው ብቸኛው እንግዲህ የዲፓርትመንት ኦፍ ስቴት ያዘጋጀው ዌብሳይት ነው። ከዚህም በፊት የምንጠቀምበት ዌብሳይት ይሄ ነው። ስለዚህ በዚህ ዌብሳይት ላይ ብቻ በመግባት ዲቪያችሁን መሙላት ይኖርባችኋል ማለት ነው። እንግዲህ በመጫዎቹ ጊዜያት ቀናቱ ከተገለጹ በኋላ ማለት ነው። እንግዲህ ከዛ በኋላ የሚኖሩት የክፍያዎቹን ምናምን ሁኔታዎችን በተመለከተ እንግዲህ ከዚህ በፊት የሰሯቸውን ቪዲዮች አሉ። እንግዲህ ወደፊትም መሙያ ጊዜው ከተገለጸ በኋላ ደግሞ ተመልሰን የምንሰራቸው አንዳንድ ወይም ደግሞ የምናያቸው አንዳንድ ተጨማሪ የሆነ መረጃዎች ይኖራሉ። እስከዛው ጊዜ ድረስ ግን ይህንን ማሳሰቢያ በጥብቅ እንድትከተሉ እኔም በዚህ ቪዲዮ ላይ ላሳስባችሁ እወዳለሁ። ለማንኛውም በሚቀጥለው ቪዲዮ ላይ ተመልሰን የምንገናኝ ይሆናል። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንደዚሁም ደግሞ የደወሉ ምልክት መንካታችሁን እንዳትረሱ። እንደዚሁም ይሄን ቪዲዮ ላይክ እና ሼር በማድረግ ደግሞ ሌሎችም ከዚህ ማሳሰቢያ እንዲጠቀሙ ማድረግ ትችላላችሁ ማለት ነው። ለማንኛውም በሚቀጥለው ቪዲዮ ላይ ተመልሰን እንመጣለን። መልካም ጊዜ።